የሚጠቅመው ግን በፈለገ መልኩ የሚጠቅመው አማራን ነው የሚጠቅመው። የሀሰት ትርክትም ቢሆን በእውነት የተደረጋለ በሀቅ የተደረጋለ አለ። አዲስ ነገር አይደለም። ውሸት ነው ቢሉ ዓለም የሚያውቀው ስለሆነ የሚያምናቸው የለም። አሁን ዛሬ ልጅቷን አስይዘው መታወቂያ አውጥቶታል። መታወቂያ ሲያውጡላት ደግሞ ዓመተ ምሕረት ተሳሳቱ። የአዲስ አበባ መታወቂያ አውጥተውላት ልጅቷን ማለት ነው። ከዛ በኋላ ደግሞ ዓመተ ምሕረት ተሳሳቱ ዓመተ ምሕረቱን በዚህ ቢሉት በዚህ ቢሉት እንዴት ያድሩ። ምክንያቱም ሀሰት እውነትን ልትሸፍን አትችልም። እግዚአብሔር ሲቆጣ፣ እግዚአብሔር ሲጣላ ደግሞ መመለስ አይቻልም። አሁን እየተጣላ ያለው ኦሮሞን ወክሎ የሚገታገተው ኃይል እየተጣላ ያለው እግዚአብሔርን ነው። እስላም ከሆነ አላህን ነው። ጴንጤ ከሆነ ጌታ የሚለውን ነው። ዋቀ ጉራቻ የሚለውን ነው። ዋቄ ፈታ ከሆነ እየተጣላ ያለው የአምላክ የሚለውን ነው፣ እየተጣላ ያለው በኦሮሚያ ምንም እንዳልተደረገ በኦሮሚያ ኦሮሞ ንጹ እንደሆነ ገና ለኦሮሞ የተደገሰለት ገና ለኦሮሞ እያንዳንዱ እያወራለት ያለውን የምትከላከሉት ራሱ እንዴት ወንጀል ሆኖ እንደሚጠብቅ ታቋል። ገና ገና ዶክመንተሪው ገና፣ ስቃዩ፣ ገና እምባው፣ ገና ዋጋ ያስከፍለዋል። ምንም ሌላ ሀይል ባይመጣ እግዚአብሔር ኦሮሚያን ይቀጣል፣ ምድሪቷን ይቀጣል። መዝግቡልኝ መዝግቡልኝ፣ መዝግቡልኝ፣ ገና ይቀጣል። አልደነገጡም። በልጅቷ ላይ ለደረሰው ሰቆቃ እንኳን ድራማ እንኳን ቢሆን ማለት ነው፣ ድራማ ቢሆን መለቀስ ነበረበት። ድራማ ቢሆን ማለት ድራማ ቢሆን እኔ እዚህ ቁጭ ብዬ አንድ ቀን በእውነት እውነቴን ነው የምነግራቸው የእረኛዬ ድራማ ይታያል እና የመጨረሻው ቀን ነው መሰለኝ እና ባለቤቴ እንደዚህ ወርዳል በቃ በደንብ ሳየው እውነትም ያስለቅሳል፣ ያስለቅሳል ድራማ ነው እንዬ ሞተች ተብሎ ለቅሱ የተቀመጠሉ ሐዘን ድረሱን ያሉ ሰዎች ግን ገጸባሪ ናት የሞተችው። ለገጸባሪ የሚያለቅስ ትውልድና ሀገር ሕዝብ ባለበት የገዛ በሬውን አላርድም ቀን ያወጣልኝ ነው ብሎ በሬውን መሸጥ እንጂ አርዶ የማይበላ ማህበረሰብ በተፈጠረባት ኢትዮጵያ ዛሬ ይሄ ነገር ሳያስደነግጣቸው ዩኒቨርሲቲያችን ስሙ ጠፋ ይላል። አስራ ስምንት ተማሪ ቀልጽፎ በልቶ የት እንደደረሱ ሳይናገር ቤተሰቦቻቸው በሀዘን ተሰቃይተው ተሰቅለው የሞቱ አሉ፣ ታንቀው የሞቱ አሉ። ልጆቻቸው የደረሱበት ጠፍቶ ያንን ግፍ የሰራ ዩኒቨርሲቲ ምን ያለበት ምን አይችልምና ገና ስሙ ሳይጠራ የማርያምን ብቅልፈጫ አለው እያለ ቀች የጠየቀው ያናገረው ሳይኖር ማለት ነው። ያናገረው ሳይኖር ልይቷ የፈለገ ድራማ ትስራ። የፈለገ እነሱ ለፈለጉ ነገር ያዘጋጁት እውነትም ይሁን ሐሰት፣ የፈለገ ይሁን ስትመታ እንደዚህ ነው። ስትወድቅ እንደዚህ ነው። እግዚአብሔር ሲጣላህ እንዲህ ነው። ገና ታያለህ። የመንግስት ጠባቂ ወታደሮች የሚሰሩትን ጠብቁ፣ በቅርቡ ጠብቁ የሶሪያን ያያችሁ ጠብቁ ፕሬዚዳንት ጆን ማናቸው ትራምፕ ከመጡ በኋላ የተደገሰውን ድግስ አታውቁም ብያለሁ አምባገነኖች በህዝባቸው ላይ የቀለዱ ሰዎች የፓስተሩን አምጥተው ንስ አባትን በዛ በኩል መ አይቻልም እግዚአብሔር ተቆጥቷል ጠብቁ የተደገሰውን ድግስ ጠብቁ ብልጽግና ነኝ ያልክ በሙሉ ጠብቅ መዝግቡልኝ። ከደረሰ በኋላ ነው ዘመድኩን እንዲህ ብለ ነበር የምትሉኝ አደላው። እኔ ከዩ ጩፋ ከእስራኤል ዳንሳ ከምናምን እግዚአብሔር ነገረኝ ከሚሉት ስሜቴ የሚነግረኝ ይበልጣል። ጠብቅ ጠብቅ፣ የሚመጣውን ነገር መጠበቅ። ሌላው የተነሳው ክስ ኢቢኤስ የኤርትራዊ ነው የአማን ፍሳ ሲሆን ነው ይሄንን ከ2009 ዓ.ም ጀምሮ እኔ ኢትዮጵያ እያለሁ ፌስቡኬ ላይ ካያችሁት ተቃውም ያለው የተቃወምኩት ኤርትራዊ የሆነ ሰው እንዴት በአንድ ስራ ይሰራል? ኤርትራ የኢትዮጵያ ጠላት ናት። በአሁን ቋንቋ እንዴት ኤርትራዊ ወኪል ገጠር የሚቀርጽ ወታደሩን የሚቀርጽ ከተማውን የሚቀርጽ መግቢያ መውጫውን የሚቀርጽ በድሮን የሚቀርጽ ቤተ መንግስት ዝግጅት ሲኖር የሚገባ ገጠር ገብቶ ባህሉን የሚያይ እንዴት ኤርትራዊ የሆነ ሰው የሚዲያ ፍቃድ ይሰጠዋል? በረከት ስምኦን ኤርትራዊ ስለሆነ የፈቀደለት በረከት ስምኦን የፈቀደለትን እንዴት እንትን ትላላችሁ ብዬ ስሞግት ነው የኖርኩት። ታስታውሳላችሁ፣ ታስታውሳላችሁ ኢቢኤስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ርካሽ ነገር ሲተፋ ሲያቀረሽ፣ ኢቢኤስ ማህተብ ሲያስበጥስ ናሃና ዮሐንስን ኢቢኤስ ወንጀል ሲሰራ ኢቢኤስ ቤተክርስቲያኒቷን ሲያዋርድ ማን ነው ኢቢኤስን ሄዶ ሲያድን የነበረው? ኢንተርቪው የሚያደርጉት እነ ዳንኤል ክብረት ኢንተርቪው የሚያደርጉት እነ የኔታ ማናቸው አይነ ስውሩ እየጠፉ መጡ። አሁንስ እነ ሄኖክ ኃይሌ በረከታቸው የደረሰንና እነ ብፁ አባ አረጋዊ እና አቡነ አረ አረሉ እንዲ ሄደው የቢስን ገጽታ ግንባታ ሲገነቡ የነበሩት በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ በኢትዮጵያ ላይ የኢትዮጵያን ቤተክርስቲያን አፈር ከደቸ ያበላ ማህተብ ያስበጠሰ የፕሮቴስታንቶች ጥርቅም የኢትዮጵያ ቤተክርስቲያንን ይጎዳል። በሃይማኖት አንድ ነን ብለው አደለ ናቢይም ያስቀጠሉት ያስቀጠሉት ይህን ጸረ ኦርቶዶክስ ይህን ጸረ ኢትዮጵያ ይህን ጸረ ቤተ ክርስቲያን የስለላ ስራ የሚሰራ በሞኝ ሞኞች ባለስልጣን በሆኑበት ሀገር ጅሎች ባለስልጣን በሆኑበት ሀገር ኤምባሲ ኤርትራ ባይኖራት ምን ችግር አለ? በድሮን እየቀረጸ የሰራዊት እንቅስቃሴ እየቀረጸ የህዝብን አኗኗር እየቀረጸ የህዝብን ብሶት እየቀረጸ ህዝባዊ አመፅ ለማነሳሳት የሀገሪቷን ቆሻሻ ገጽታ እያነሳ ለዓለም እየሰጠ እያስለቀሰ ደረት እያስደቃ ገበናዋን እያወጣ የሚሸጥ እና እነሱ አደ ያስቀመጡት ዛሬ ነው የታያቸው። የቤተ ክርስቲያን አምላክ ሞጣን የተበቀለ የቤተ ክርስቲያን አምላክ የተዋህዶ አምላክ ኢቢኤስን ማህተብ ሲያስበጥስ የነበረውን ተጫጮህን አደለ? ኢቢኤስ ላይ ማህተብ እንዲደረግ ያደረግነው ዋሻው፣ ንገሩኝ። ዋሻው ወይ ንገሩኝ፣ አንድ ጊዜ ንገሩኝ። እናንተ አንድ ሰውዬ በጣም እየተመላለሰ ነውና ለእሱ መልስ ልስጠውና ልሂድ ዘመድኩንና ዘመድኩንና ዘመነ የብሔራዊ መረጃ ደህንነት መስሪያ ቤት ሰራተኛ ናቸው። ዘመነ የቅጥር የቅጥር ደብዳቤ አለው። ስላሴ እውነቱን አውጥቶ ያዋርዳቸዋል ምናምን ብሎ እየጻፈ ነው። አንድ ሰውዬ ደከመ። ዘርድሸት የሚባል ሰውዬ ደከመ በጣም አግኝተው ነው እኔን እኔን መደበቂያ እያሳጧቸው እኔን ቀጥረ እንደ በከፈሉኝ በከፈሉኝ በከፈሉኝ ጅል ዘመነ ጉዳዩ እራሱን ጠይቀው። ኔ እኔን በተመለከተ ግን ቢቀጥሩኝ ቢሰጡኝ ገንዘብ ቢቀጥሩኝ ደስ ይለኛል። ዘርድሸት ንገርልኝ፣ ደከምክ ሰዊ ይሰማል፣ ያዳምጣል። አንተ የብሔራዊ መረጃ ደህንነት አባላቸው የብሔራዊ አባላቸው እና ምን ይጠበስ? ምን ይጠበስል? ምን ምን ይጠበስል? ልክ እያገባው ነው። አፈር ከደቼ እያበላው ነው። ምን ይጠበስል? ይሄ ነው ኢቢኤስ አሁን ኤርትራዊ ነው ምናምን ነው ምናምን ነው ብሎ ብለው እያያያዙት ነው። ኢትዮጵያ ሐሰብን ስለጠየቀች ኢቢኤስ ደግሞ ሌላ እንትን እንትን ብሎ ኤርትራዊ ስለሆነ ከዛ ደንቢዶሎ ላይ ችግር ፈጥሮ ከዛ በዛ በችግሩ ምክንያት የኢትዮጵያ መንግስት ላይ አመፅ ለማስነሳት ነው ይላል። የኢትዮጵያ ሕዝብ እግዚአብሔር ያለ ቀን እንጂ የሚነሳው በኢቢኤስ ቀደዳ፣ በዘመድኩን ጩኸት፣ በማነትስ እየዬ አይነሳም። ቀን አለው። ትከሻው ሰፊ ነው። መሬት የሆነ የኢትዮጵያ ሕዝብ መሬት ነው። በግሬደር እየተቀበረ አልተነሳም። የውሱሉልታ ላይ ታግቶ አንድ ነጥብ አምስት ሚሊዮን ብር እየተጠየቀ አይነሳም። አልተነሳም። ፋኖ እንኳን እንዳይስማማ ውስጡ ቁጭ ብለው የሚሰሩ ፋኖ ነው የሚሉ ያሉበት ነው። የኢትዮጵያ ህዝብ ነዳጅ መቶ አስር ብር ገብቶበት ንቅንቅ የለም ምንም ነገር የለም። ያቺኛዋ የጠቀመችው ለመንግስት እሁድ አደል የተለቀቀው የብርቱካን እሁድ አደል የተለቀቀው እነሱ ደግሞ ምን አደረጉ? ነዳጅ ጨመሩ በሊትር አንድ ሊትር መቶ አስር ብር መቶ አስር ብር የነዳጅ ጭማሪ ላንብላችሁ። በእውነት በልጽገናል። ስለዚህ ያቺ እንዳትነሳባቸውም ጠቅማቸዋለች፣ ግን እሳት ለቀቀባቸው። እሳት አመጣባቸው። እሳት እሳት አመጣባቸው። ምንም ሊያደርጉ አልቻሉ። በእውነት ምንም ሊያደርጉ አልቻሉ። ይኸው፣ ይኸው አንብላችኋል ሲገሸልጥ ልክ ትገባለህ። ይኸው ይኸው አነባለሁ። በዚህም መሰረት መነሻ ባማ ማስተካከል አንደኛ ቤንዚን 112 ብር ከ67 ሳንቲም ሁለተኛ ኬሮሲ አለ ጥ ስለዚህ ሰውያን እንዳይ በኢቢኤስ በኩል ብርቱካን ተለቃ እያንዳንዱ ነጠላውን እንዲህ አድርጎ እነ ዳንኤል ክብረት ደግሞ ፈጢራ ላይ ናቸው እና አብይ አህመድ ነዳጁን ቆልለውበት እነሱ ሳምቡሳ ይበላሉ። ህዝቤ ደግሞ ብርቱካን ብርቱካን ብርቱካን ቤት ቤት ቤት ይላል። እዛ ደግሞ ህዝቡ ሲንጫጫ ደግሞ አንሹ አንሹ አንሹ፣ ኧረ ህዝቡ አመረረ። አዳኔቻ ቤት ደውላ፣ ኧረ አንሹ አንሹ አንሱት አንሱት ህዝቡ አምሯል። ነዳጁንም ረስቷል። በቃ አንሱት አንሱት። ከዛ ጠዋት ሲሄድ የታክሲ ብር አምሳ ብር አናቱ ላይ ደሞዙ አራት ሺህ ብር የቤት ኪራይ ዘጠኝ ሺህ በአስማት ነው የሚኖረው ኢትዮጵያ ውስጥ በልጽጋል። ኢትዮጵያ ውስጥ አሁን ያለው መንግስት ደግፈህ ለመቀጠል ጴንጤ መሆን አለብህ። ጴንጤ ስትሆን ቸርች ትሄዳለህ። ቸርች ስትሄድ የእንትን አስተማሪዎች ናቸው የሚመጡት፣ የተስፋ የህልም እንጀራ የሚያስተምሩ ናቸው የሚመጡት። አንድ ሚሊዮን ብር በባንክ ገብቶላል፣ አሜን በል። አሜን ማን ነው የሚወስደው? ዛሬ ብልጽግና ቤታችሁ ሊገባ፣ ሀብት ቤታችሁ ሊገባ ነው፣ አሜን የሚል ነው። አሜን ማን ነው የሚወስደው? አሜን ባንክ እንትን እንትን እንትን እንትን ገብቶላል፣ አሜን የተያዘ ብድልህን ቤተሰብ በተም በመተት በምናምን አድርጎ ያሰረብህ ተፈቶላል። አሜን ከዛ እቤቱ ሲሄድ ሽሮ የለም። አቤት አቤት፣ እነ ጩፋ አቤት፣ አብይ አህመድ፣ እግዚአብሔር የለ። በእውነት ኢትዮጵያ ውስጥ ኑሮ የተስማማው ኑሮ የተመቸው በተስፋ የሚኖር ጴንጤ ብቻ ነው። የኢትዮጵያ ጴንጤ ብቻ ደግሞ ይሰራሉ፣ ይነግዳሉ፣ አላቸው። ቢዝነሱ ተበርግዶላቸዋል፣ ተከፍቶላቸዋል፣ ይሰራሉ። ለዚህ ወጣቱ ይሰለጥናል፣ እንትና ብዙ ሺ ብር ከፍለው ይሰለጥናሉ። ስልጠናው ላይ እንትና ዮናታን ነው የሚያሰለጥነው። እዛ በቃ ሳሉ ይባላል፣ ፖዘቲቭ ኢነርጂ ብቻ፣ ኔጌቲቭ ኢነርጂ እንዳይኖራችሁ። እኔ ቲያንስ ላይ ስልጠና እንደዛ ነበር። ለስራ ለመሸጥ ሰው እንዳይደክም እንሳ ልክ የቲያንስ አሰልጣኞች አሁን ፓስተር ሆነዋልና። እና ብዙዎቹ ከዛ ት ኢማጂኔሽን ትዚ በል በቃ ትልቅ መኪና እንዳለ ቁጠረው፣ ትልቅ ቤት እንዳለ ቁጠረው። ሁሉ ነገር ጎተራ ነው፣ ሁሉ ነገር ባንክ ነው፣ ሁሉ ነገር ገንዘብ ነው፣ ሁሉ ነገር ምናምን አሜን በል፣ አሜን በል ገባ። አጠገብ ያለው ነካ አድርገውና፣ ገብቶልኛል በለው፣ ገብቶልኛል ውሰደው፣ ውሰደው የባንክ ቡካችሁን ይዛችሁ በነገ ጠዋት እንድትመጡ፣ የበረከት የኢኮኖሚ ጸሎት አለ። እሺ፣ የአዋሽ ባንክ የንትም ባንክ ምናምን ይዞ ይመጣና እዛ ያስቀምጣል። ከዛ ፕሮፊቱ ይመጣና እንጸልያለን። አቤት፣ በዚህ የባንክ ቡክ ላይ እንደዚህ እንደዚህ ሆኖ ይውረድ። አሜን፣ አሜን። ያላላ አያደርስም። አሜን፣ እንወስዳለን። አሜን፣ አሜን፣ አሜን። ባንክ ቡክን ይዞ ሲሄድ ያው ነው። 36 ብር ከ40 ሳንቲም አለቀ። 36 ብር ከ40 ሳንቲም እንዲህ ሳይሰራ አይመጣም። ከየት ይመጣል? በእውነት እውነት ከዛ ሂድና የኤቲኤም ማሽኑን በጌታ በኢየሱስ ክርስቶስ ስም አንተ ኤቲኤም ማሽን ወይ ገንዘብ አውጣልኝ በለው። ሄዶ ጌታ ወይ ብዬ ሳደርገው ማሽኑ ውስጥ ስከተው፣ አዎ በባንክ ውስጥ ዘረገፈልኝ እኮ። ወንጀል ነው ያላስገባውን። ምን አይነት ጌታ ነው ከኤቲኤም ውስጥ ገንዘብ አውጥቶ የሚሰጥ? ከባንክ ሰውየው ጋር ተመሳጥረው ካልሆነ በስተቀር ከባንኩ ባለቤት ጋር ተመሳጥረው ካልሆነ በስተቀር ኤቲኤም ማሽን ፒን ነምበር ሳይገባ ካርዱ ሳይገባ እንዴት ነው እንትን ሊል የሚችለው? ሚራክል መኒ ይልሃል። ዘራፊውላ፣ ቀማኛ ሁላ፣ ሌባ ሁላ፣ ይሄ ስራ ያጣሁላ፣ ይሄ ስራ ኑሮ የጠረረበት ሁላ እዛ ሄዶ አሜን ገብቶልኛል። ኤቲኤም ማሽን ጋር ሄዶ በኢየሱስ ስም አንተ ኤቲኤም ማሽን ገንዘብ ስጠኝ እንዴት ይባላል? ይሄ ነውር ነው። ካልሰራ፣ ካልወጣ፣ ካልወረድክ የምታገኘው ፔኒስ ሳንቲም የለም ፔኒ ሳንቲም ዱዲ ዜሮ አምስት ሳንቲም የለም ስለዚህ ተመችቶታል ለአብይ አህመድ መንግስት ተመችቶታል አለ ይህንን ዲም ላይት የሆላንድ ያለውን ሬድ ላይት የመሰለ ማታ ማታ ቡና ቤት የምትሰራ ሴት ይመስላል አሉ ማታ አዲስ አበባ ቀን ስትሄድ አመዳም አሸቦ የሆነ ማታ ማታ ግርግዳው ላይ ሁላ መብራት ተደርጎ ያብለጨልጫል ጌታ ሆይኛ በልጽገና ምናምናም ትደነዝዛል እንዲሁ እንደደነዘዝክ ትኖራታለህ። ለዚህ ማትመቸው ማናት? ኦርቶዶክስ እሷን ይወቅጧታል። ኦርቶዶክስ ጋር ስትሄድ ጥረ ግረ ብላ ነው የምትባለው። ጥረ ግረ፣ ረስ ረስ። ድርሳነ ሚካኤል ሲያነብ የሚያገኘው ምንድን ነው? ሰውየው ጸሌ ሚካኤሎይ፣ እባክህ ሀብት ስጠኝ፣ ሀብት ስጠኝ፣ ሀብት ስጠኝ። ጠዋት ሄዶ ኪዳን ላይ፣ ማታ ጉባኤ ላይ፣ ቅዳሴ ላይ ሄደ ቅዱስ ሚካኤሎይ ምናምን ሲለው፣ ቅዱስ ሚካኤል ተገለጸለትና ይላል ምንድን ነው ምሰጥህ? ከሰማይ ማመጣው ገንዘብ ማሽን ኤቲኤም እዛ ያለ መሰለህ እንዴ? ገንዘብ መጥ ማተም ያለ መሰለህ እንዴ? እራስ እባርክልሃለሁ፣ አስባርክልሃለሁ፣ በበረከት ሞላሃለሁ። ነግድ፣ ትርፍ በትርፍ አደርጋለሁ፣ ገንዘብ እንድታገኝ አደርጋለሁ። ጻፍ፣ ደጉስ፣ አትራፊ አደርግሃለሁ። ቁጭ ብለ ሚካኤል ወይ ምናምን እንዴት ትለኛለህ? ነው የሚለኝ እኛ ጋር ስትመጣ። እዛ ግን እነሱ ና የባንክ ቡክን ይዘና የሚራክል ተአምር ቀን ነው። እዛ አምጥታ አምጥታ አምጥታ አምጥታ ትገባለች። ከዛ ህልም ይታያል። እግዚአብሔር ደግሞ የቆሎ ጓደኛ ነው። ጌታ ተናገረኝ። አቤት ጌታ፣ ምን አልከኝ? የስልክ ቁጥር በዜሮ አንድ ዘጠኝ ምናምን ነው የሚጀምረው እና የስልክ ቁጥር በዜሮ ዘጠኝ ነው የሚጀምረው። የሞባይል ቁጥር ኢትዮጵያ ውስጥ እንግዲህ አሁን የሳፋሪኮም በስንት እንደሚጀምር አላውቅም እንጂ ዜሮ ዘጠኝ ነው ዱሮ ይሄ እንዴት ህልም እንትን ተብሎ ይኬዳል? እንዴት ተብሎ ይኬዳል? በእውነት ስለዚህ፣ የነጋጁንም ለማስረሳት የነ ብርቱካን ነገር መጥቷል። የነብርቱካን ነገር መምጣት ግን ሌላውን የሚያስቀር አይደለም። እኔ የምጠይቀው ጥያቄ ምንድን ነው ምንድን ነው ምንድን ነው እኔ የምጠይቀው ጥያቄ? አሁን ብዙዎቻችሁ ብርቱካን ተመስገን እንደዚህ ትታሰራለች፣ እንደዚህ ታስራለች፣ እንደዚህ ሆናለች፣ እንደዚህ ሆናለች። አሁን ነገ መታ እንደገና ፋኖ ነው እንዲያደረገኝ ወይም ገሌ ነው እንዲያደረገኝ ብላ ኢንተርቪው ልትሰጥ ትችላለች። ምን ልትሰጥ ትችላለች? የልጅቷ ችግር ነው አይደለም። ማን ነው ልጅቷን የመለመላት? ማን ነው ልጅቷን ያመጣት? ማን ነው ልጅቷን ቤስ ያመጣት? ማን ነው ያንን ፊልም የሰራው? ማን ነው ያንን ፊልም ያቀናበረው ጋዜጠኞቹ የቀረበላቸውን ሰርተው ሲያለቅሱን ይኖሩት። በየሳምንቱ ውሃ ጠጥተው አይደል እንዴ ኢቤስ ጋዜጠኛ የሚሄዱ ነፍሱን፣ ይማርና እናስፋው መሸሻ ሁሉ እሁድ እሁድ ለቅሶ አይደል እንዴ። ቅዳሜና እሑድ ኢቤስ ካለ ለቅሶ አለው እንዴ። የጠፉት ይገናኛሉ። አጎቴን አገኘው፣ አክስቴን አገኘው። እነ ዮናስ ሶፍት ይዘው አይደል እንዴ ኢቢኤስ ቅዳሜና እሑድ ቢሮ ላይ የሚቀመጠው ጠረጴዛ ላይ የሚቀመጠው ደርዘን ሶፍት አይደለ እንዴ? ሶፍት እኮ ነው የሚቀመጠው። ለቅሶ ነው ቅዳሜና እሑድ የሚጋበዙ ሰዎች ኢቢኤስ ላይ ለማልቀስ አይደለ እንዴ? እንባ ለማውጣት አይደለ? ጋዜጠኞች ውስጥ ካላለቀሱ ገንዘብ ያገኛሉ እንዴ? አያገኙ። ሩሩ መሆናቸው፣ ህዝብን ማስለቀሳቸው ገንዘብ የሚከፈላቸው በማስለቀሳቸው ደረት በማስመታታቸው እውድ ስንቱን በሽተኛ ስንቱን የልብ ህመም ስንቱን ጎዳና ተራሪ ስንቱን የተደፈረ ስንቱን አቅርበው የለ እንዴ? የኢቢኤስ አዲስ ነው እንዴ? ይቺ አማራ መሆኗ ነው እንጂ፣ ስንት ኦሮሞ ስንት አማሮች ስንቱን ቀርበው የለ እንዴ? አባታቸው የደፈራቸው ምናቸው የደፈራቸው ስንቱ ሚዲያ ላይ ቀርበው የለ እንዴ? አዲስ ሆኖ አይደለም ይሄ ጉዳዩ፣ ግን ሌላ በጣም በጣም በጣም በጣም አደገኛ ግብረ መልስ ይዞባቸው መጣ። ለዚህ ነው የሚገቡበት ተጨንቀው ሩጫ የጀመሩት። አሁን ደግሞ ዛሬ አዋሳ ወስደዋታል የአዋሳ ተማሪ ናት ብለዋል። የአዋሳ ተማሪ ሲያደርጓት ደግሞ ዲ ፕላስ ብለዋታል። ዲ ኤፕላስ እንደሚባለው ዲ ፕላስ ብለው ነው የሰሩት ዓመተ ምሕረቱንም በአማርኛ ነው የሰሩት። ልጅቷን እግዚአብሔር ይሁናት ድራማ አሰርተዋትም ይሁን ምንም አድርገዋት ይሁን እግዚአብሔር ይሁናት። የምናውቀው ነገር የለም። ልይቷ ግን በመሬት ካለው በምድር ላይ ካለው ከገሃዱ ዓለም ዝንፍ ያለ ነገር አላደረገችም። ዝንፍ ያለ ነገር አላደረገችም። ድራማ እንኳ ቢሆን ገና ነገ ፊልም ይሰራ የለ ፊልም ይሰራ የለ መሪዎች የተናገሩት ጽንስ ዘርግፈው አስታቅፈዋል። አይደል? እ ምስክሮቹ ተናግረዋል። በቪዲዮ የተቀረጸኮ ጽንስ ተበልቶ የለ እንደ ኢትዮጵያ ውስጥ ጽንስ ጽንስ አራስ በልቶ የለ እ ጉበት ጨጓራ የአማራ ጨጓራ የአማራ ልብ የአማራ ጉበት በጣም ጥሩ ነው ለጤንነት ተብለው ጎይ ሲበሉ አልነበር እንዴ አማራ ስለሆን እንጂ የሚከፈተው ጦርነት ቀላል አይደለም ያለው ያ የሞተው ሰውዬ። ይህን ከተናገረ በኋላ አይደለ እንዴ የአማራ ክልል የፖሊስ ዞች ሲበሉ አልነበር እንዴ? አማራ ስለሆን እንጂ የሚከፈተው ጦርነት ቀላል አይደለም ያለው ያ የሞተው ሰውዬ። ይህን ከተናገረ በኋላ አይደለ እንዴ? የአማራ ክልል የፖሊስ አዛዥ የነበረው ሰውዬ ማለት ነው። አለቀ። ስለዚህ የኢቢኤስ ባለቤት ኤርትራዊ ነው፣ እና አሁን ነው ኤርትራዊነት የታየ? የኢቢኤስ ምናምን ስትጠቀሙበት አልነበር? ፖለቲካ ስሰሩበት አልነበር? ቤተ ክርስቲያንን ለማዋረድ ኦርቶዶክስን ለማዋረድ ስትጠቀሙበት አልነበር? አንገቷን ለማስደፋ ስትጠቀሙበት አልነበር? የጴንጤ ጥርቅም አልነበር? ፕሮቴስታንትነቷ አድላ ያመጣለት እና ዛሬ ምን ተገኝቶ ኢቤስን ስፈልግ ቀቅለ ብለው ኢቤስን ስፈልግ ጠብሰ ብለው ኢቤስን ስፈልግ እንደፈለግ አድርገው ለደንታ ነው። ምን አገባልኛ? እኔ አገባኝ ስጸልይ የኖርኩበትን አዋራጄን አዋርደው በቃ እንደዛ ነው። ይህንን በደንብ አድርጋችሁ ማየት ማውራት አለባችሁ ማለት ነው። በጣም በጣም መነጋገር አለብን እና እኔ በዚህ የምቆጣው ነገር የለም። ለኦሮሞ ግን መልእክት አለኝ። እኔ ለኦሮሞ ነው መልእክት ያለኝ። ለኦሮሞ ያለው መልእክት ምንድን ነው? እየተሰራ ያለው ትርክት ለኦሮሞ አይጠቅመውም። ኦሮሞ ይጎዳበታል። ኦሮሞ ይጎዳበታል። አሁን ተነስተው እነ ሴቭ ኦሮሚያ ትግሬ ናቸው። በኦሮሞ ነው የሚሰሩት። አብዛኛዎቹ የኦሮሞን እንትን የያዙት የብሔር ማንነት ናቸው። ሌላ ነው አብዛኞቹ ደግሞ ጽንፈኛ የዋህቢ እስላሞች ናቸው። አብዛኞቹ ደግሞ ጽንፈኛ የፕሮቴስታንት አክራሪ ናቸው። ጸረ አማራ ሀሳብ አለ። ጸረ አማራ አስተሳሰብ የተጠመቁ ናቸው። እነሱ አሁን እያደረጉ ያሉት